ሰላሳዎች እንዴት ናችሁ? 20 30 ጀምሯል። ዛሬም እንግዲህ ሞቅ ሞቅ ያሉ ወጣት ወጣት የሚሸቱ ፕሮግራሞችን ወደ እናንተ ይዘን መተናል። በ2030 ፖስት ለሬሽፕ ምናወራበት እንዲሁም ደግሞ ትንሽ ገንዘብ ይዘን ምን ስራ ለምትሉ በስንት ነው ፕሮግራማችን ወደ እናንተ ምናደርስ ይሆናል ማለት ነው። አሁን ግን ሰዓቱ የወጣን በላው በዛሬው በወጣን በሰዓታችን እንግዲህ ወጣቶች ቢያዩት ቢሞክሩት ካልናቸው ነገሮች አንዱ ይዘንላችሁ መተናል። አብረውኝ የሚሞክሩ ወጣቶችም አሉ። አብራችሁን ቆዩ ሰላም ሰላም እንኳን ደህና መጣሽ። እንኳን ደህና ቆያይኝ። እንዴት ናችሁ? ሰላም ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከኔ ጋር ኦልሬዲ ተዋውቀናል፣ ሀያ ሰላሳዎች ግን ስለማያውቁ እስኪ ራስን አስታውቃቸው። እሺ ሰላም፣ ብሩክ ጌታቸው ይባላል ስሜ። ፈርኒቸር ባለቤት ነኝ። እንደምታዩት ወርክሾፕ አለን፣ መሸጫ ማለን። እዚህ ያመረትን በመሸጫችን እንሸጣለን። አዎ፣ እኛም እንግዲህ እዚህ የተገኘ ነው በቀላሉ ማግኘት ከሚቻል ማቴሪያል ወጣቶች ናይት ነገሮችን ሰርተው ወደ ቢዝነስ መግባት እንደሚችሉ ለማሳየት ነው። እና ሶስታችሁ ምን ነው የምሰሩት? በቃ አንድ አንድ ረዳት ወይ እንመድብላችሁ አለን። ብቻችሁን መጣችሁ ያቅተና? እንዴ ብቻችሁን? እሺ አዎ። ለሴፍቲ አንጻር፣ ለጥንቃቄ ለፕሪኮሽን፣ አንድ ባለሙያ እና አንድ ረዳት እንመድብላችሁ አለን። መጀመር እንችላለን።

አልገባል ባ ግባ ውሻ ብሮሳ አንተ ገባል አንት ደደም አባት የገባበት ጉድጓድ ግባ። ደነስ እጣ አዘጋጅላችኋለሁ። ምረጡና የደረሳችሁን ሰራላችሁ ማለት ነው። ከዛ በፊት ሀያ ሰላሳዎች እንግዲህ አሁን የምንሰራው ስራ ሶስታችን ነው የምንሰራውን ታያላችሁ። በጣም በቤታችሁ ጀስቲክ መዶሻ፣ መጋዝ፣ ሚስማር ብቻ በመጠቀም ሰርታችሁ ለገበያ ማቅረብ የምችሉትን ስራ ነው የምናሳያችሁ ማለት ነው። ከዚህ እንዳንጣላ ነው። በጣ ይመጣል። በጣ ይሻላል። ከበድ ያለው ነው። ማ እንደሚደርሱ እስኪ እናያለን። እኔ መሐስሉ እሷ ሶፋ ደርሷታል። አሁን የምንሰራው ሶፋ ላይ ከአንዳንድ ደንበኞቻችን ሲቀመጡ ሶፋ ላይ እንዳይሰቃ እንዳይደፋባቸው የሚያደርግ እንደ ካፕ ቦርድ ነገር ነው። እሷ እሷ እንሰራለች እሷ ደግሞ አበባ ግድግዳ ላይ የሚሰቀል የአበባ ማስቀመጫ ነው። መብራት መብራት እሷ ደግሞ የሚንጠለጠል መብራት አሉ። እኛ ሰርተን ግን ተወዳጅነት ምናምን ካገኘት ቀጥሮናላችሁ በሚገባ። ስለዚህ እዚህ ጋር አንድ ሰው እዛ ጋር አንድ ሰው እዛ ጋር አሁን ይህኛ የምንጠቀመው ኢምዴፎ ነው። ኦኬ፣ ኢምዴፎ የሚባለው በተፈጥሮ እንደዚህ አይነት የቲምበር ከለር ወይም የናቹራል ከለር አለው። ይሄኛውን የምንጠቀመው ለምንድን ነው? ለአንዳንድ ይሄ ናቹራል ከለር ለሚፈልጉ ሰዎች ጌጡን ራሱ ነው ያመጣልናል። ሪል እንጨት ስለሚመስል ውበትም ስላለው ከቴክስቸር አንጸራሪፍ ስለሆነ ይሄን የምንጠቀመው ሳይዝ አሁን ስንት ነው ለመያዝ ያሰባችሁት? ሀያ ዘጠኝ 29 በጣም አሪፍ ሳይዝ ነው ስታንዳርድ ሳይዝ ነው የምንጠቀመው የኛውን ሳይዝ 29 ነው ስለዚህ ወደ ስራ መግባት እንችላለን ከዛ ያመጣችሁልኝ እንጨቶች ምን የሚባለው የሚባለ ይሄ ኤምዲኤፍ ከተለያዩ ከምሰሩት ነገሮች ላይ የተረፉ ናቸው አደለ? እነዚህ ዌስት ፕሮዳክቶች ናቸው። ከተለያዩ እቃዎች ላይ የተረፉ እቃዎች እቃዎችን ግን ዌስት ሳይሆን ወደ ጥቅም ላይ ለመዋለው። ስለዚህ ይሄ አሁንን የደረሰኝ አምፖል ማቀፊያ ነው የመብራት፣ በመዶሻ በመጋዝ በሚስማር ሊሰራ የሚችል ነገር ነው። ሌሎቹን ግን ስታግዛቸው እንትን ያየው ነበር። ማሽን ቤቶ ማሽን የሌለው ወጣት አለ ምን ማድረግ ይችላል? አሁን እነሱ መሰራት ይችላሉ ግን ከጊዜና ከፐርፌክሽን አንፃር ጊዜ ስለሚወስዱ ነው እንጂ ሁሉም እዚህ ጋር በእጅ መሰራት የሚችሉ ናቸው። ስለዚህ እነዚህ ሳይዞቹ ናቸው። እነዚህን ቆርጠሽ ተጭኛለሽ ማለት ነው። ወደ ጎን ነው አርባ ወደ ጎን ሃያ ዘጠኝ ቁመት ታረጊ እና ሶስት ሌይሮች ናቸው አሁን ይሄ የራሱ ቴክስቸር አለ። ሞስሊ ይሄኛውን ሰውን የምትተሹ ይሄኛውን አይሹ። ይሄኛው በሚቆረጥበት ጊዜ ሻካራውን ማለስለስ ነው። ይሄ ፋብሪካው ስለሆነ በዜሮ ነው የሚታሽው። ያው ይሄን ቢሆን ምን ችግር የለውም። እንደሚሰራው የእንጨቱ ዓይነት ይለያያል ማለት ነው። አዎ ይለያያል ማለት አሁን ለምሳሌ ይሄኛውን ዋናው አበለብሉ ለቀለም ስለሆነ ቀለም በሚቀበብ ጊዜ አሪፍ ይሆናል ማለት ነው። ከእንጨቱ ብዙ ነገር እሰራላችሁ ያየው ነው። ከትንሽ ነገር ጀምሮ ከትንሽ ማለት በቀላሉ መሰራት ከሚችል ነገር ጀምሮ እስከ ሶፋ ምናምን ስሰራው ይቻለው፣ እና በጣም ከባዱ ስራ የትኛው? ያው እንደ ሞዴሎቹ ናቸው ኦኬ፣ እንደ የሚሰራው ስራ አልጋውንም በጣም የሚያከብድም አልጋ አለ፣ ሶፋም አለ። ሞዴሎቹ ግን ወስነዋል። አሁን እንደ ድርጅት በሶስት ሰዓትም በአራት ሰዓትም የሚያልቅ ሶፋ አለን፣ ሁለት ቀንም ሶስት ቀንም የሚፈጅብን ሶፋ አለ። በሶስትና በአራት ቀን የሚያልቅ ሶፋ በሶስት ሰዓታት ሰዓት እና ከዛ አንዴ እንደተቀመጡበት ነው አይ የሞዴል ጉዳይ ነው እንጂ ጥንካሬ ጉዳይ አይደለም። ሞዴሉ ሲምፕል ሲሆን ከውበትም አንጻር እንደ ሰው ፍላጎት ነው። ሚኒማሊስት የሚባል ዲዛይን አለ። ሞስት ሰው የሚፈልገው ሚኒማሊስት ዲዛይን ነው። ስንት ጊዜ ሆነ ወደዚህ ስራ ከገባሽ? ኦልሞስት አሁን አራተኛ አመታችን ነው የያዝነው። አራተኛ አመት መጀመሪያ እንዴት ወደዚህ ስራ ልትገባቸው? ኢንስፓይሬሽን አለ? በልጅነትሽ ምን አንዳንድ አርት ደስ ይለኝ ነበር። ግን ያው ስዕልም ላይ ምናምን ብዙ ጎበዝ ስላልሆንኩኝ የዚህኛው ላይ አርት ክሪኤቲቭ መሆን እንደምችል ስላወኩኝ ከብራዘር ጋ በመተጋገዝ ጀመር ነው። አሁን እዚህ ያለበት ደረጃ ላይ ደርሷል። መጀመር የሰራ የእንጨት ስራ ምንድን ነው? ኩርሲ። ኦኬ፣ የሶፋ ኩርሲ? የሶፋ ኩርሲ ነው። እንደምታዩት አሁን መቁረጥም ጨርስ ወደ ብርጭቆ ወረቀት ላይ ማሸት ላይ ደርሻለሁ። እውነት ለመናገር በጣም ቀላል ስራ ነው፣ በጣም ስላችሁ፣ በጣም እጅግ በጣም ቀላል ስራ ነው። መጨረሻው ምን እንደሚመስል ደግሞ እናያለን። ስለዚህ አሁን አንቺ የሚቀርሽ እነዚህ ጠርዞቹን ማሸት ነው። እነዚህን ኮላ መጀመሪያ ኮላ ይቀድማል። ኮላ አዎ። ፎርቲ ፋይቭ ዲግሪ ነው ያልኩኝ፣ ፎርቲ ፋይቭ ዲግሪ ነው ያልኩሽ ግን በመጋዛ አሁን ኦኬ፣ ሰያፍ ማለት ነው አርባ አምስት ዲግሪ ይሄን ያው አሁንም

መቁረጥ አለብኝ። አዎ፣ እየጨረስሽ ነው። አሪፍ። አሁን በዛ ጋር ደግሞ ይረን ቆርጠላ ሳይሽ በዚህኛው። እሺ፣ ልዩነታቸውን ስለዚህ ከሳምፕላችን ጋር ቅድም ከቆረጥነው ጋር እናስተያየው። ይሄን ስትገጥሚው ክፍተት አለው። ስለዚህ በመጋዝ የመቁረጥ ዲፌክቱ ይሄ ነው ማለት ነው። ስለዚህ እንደዚህ ፐርፌክሽን ከፈለጉ አካባቢያቸው የሚገኝ ፈርኒቸር ቤት ሄደው በማሽን ማስቆረጥ ይችላሉ ማለት ነው። ሰርቪስም ይሰጣል። መልካም። ስለዚህ ጨረስን። ወደ ገጠማውን ይሁን ወደ ገጠማው ነው የሚቀረን። ከዛ በፊት ግን ትንሽ ልረብሻቸው ትችላለሽ።

እንዴት ነኝ? ምንም አትይዘው አይሽ። እኔ ያለ እሱ እርዳታ እንትን አልኩኝ። ኮላ ልንቀባው ስለሆነ ፋይናል ስቴጅ ስለሆነ ይሄኛውንና እዚህ ጋር ተመሳሳይ እቺኛውንም መታሸት አለባት። እሺ አሁን ይሄንን እኔ እሰራለሁ። አሪፍ ዋጋ እንዴት ነው ገምተው፣ ምን ምን ተጠቅመናል? ኮላ ተጠቅመናል። የኮላ ሂሳብ እናወጣለን፣ የሹተር ሂሳብ እናወጣለን፣ የነዚህ የመብራት የቤት ኪራይ ሂሳብ እናውጣለን። እንዴ አንድ ፕሮዳክት ላይ የመብራት የምን የውሃ ምን ፕራይስ ነው? የኔ ድካም ላይ የአንቺ ድካም ላይ ግን፣ አሁን አንቺ እንዴት ነው ስትራቴጂ? አሁን ደሞዝተኛ ምትወኚ ከሆነ የራስሽ ድርጅት ባለቤት ሆነሽ ደሞዝተኛ ምትወኚ ከሆነ የራስሽን ደሞስ እቃው ላይ ታካፍልሽም። የሰማችሁ ግን ለጀማሪው እንትኖች ቤታችሁ ውስጥ ምናምን ስለሚሰሩ እንደዚህ አይነት ነገር ነሰሰሪ ነው ብዬ አላስብም። ለጀማሪዎች በቀላል ባለዋጋ መጀመር ይችላሉ። ይችላሉ ነው ባይዘው ይኛኛ በራሴ ቤት ነው የጀመርኩት ከሆነ ምን ይላል? ኦኬ ቤት ነበር ጀመርኩት። ኦኬ ያን የጠቀመን ገባሽ። የነበረው ወጪ የለብሽም። የቤት ኪራይ መብራት ምናምን የለብሽም። ጥሬቃና በቃ ሰራተኛም የለም ነበር። ራሳችን ነበር የምንሰራው። ያ ያ ነገር ለውጥ እንዲኖር እንድታድጊ ብር እንድትይዛል

ቅድም በሜትር እየለካው ስቆርጥ የነበሩ እንጨቶች እነዚህ ናቸው። በለካዋቸው ሜትር መሰረት ምንም ሲምፕል ነው። ኮላና ሚስማር ብቻ በማጣበቅ በመጠቀም ነው እነዚህን አራት ማዕዘኖች የሰራ ናቸው። አሁን የሚቀረኝ ይህንን ሶስቱ ማያያዝና ቀለም መቀባት ነው። መጨረሻ ምን እንደሚመስል አብረን እናያለን። በነገራችሁ ላይ እንትኑ ኢምፖርታንት አይደለም መቀቢያው በእጃችሁ መቀባት ይቻላል።

አይኖ ግን የኔ በጣም ነው የሚያምረኝ። ኔ ያንቺን በጣም ያምራል። ላይክ መሰቀለ ይችላል። አበባ መስቀመጫ ወይ አበባ ምናምን ጨረሳችሁ። ስራችሁ የማናችን ያምራል? ሆን ስፒኪንግ ሁሉም ያምራል፣ ከጥቅምም ከውበትም አንፃር። በጣም በቀላል ማለት ላይ በቀላል ማግኘት በምንችለው ማቴሪያል ነው ሁላችንም ይሄን የሰራ ነው እና እንዳያችሁን ለፍጥነት ስንል ነው ማሽን የተጠቀም ነው እንጂ በመዶሻ በመጋዝ እና በብርጭቆ ወረቀት ሊሰሩ የሚችሉ ነገሮች ናቸው ያንቺ ግን ምንድን ነው ጥቁር ካፕ ትኩስ ነገሮችን በቃ ማስቀመጫ ሶፋ ላይ ስንሆን ማስቀመጫ የሶፋ እጅ ላይ ማለት ነው ኮርቼ ባችኋለሁ በጣም ደስ ይላል። አሪያ ትሆናላችሁ፣ ለብሶ ቤ ተስፋ አደርጋለሁ። አመሰግናለን። ግን ጥረትና ኮንሲስተንሲ ይፈልጋሉ ይህ ስራ። እናንተም ያው የመጣችሁ ቪዚት አድርጉን፣ እኛ ደግሞ እንደ ድርጅት ይህንን ደግሞ ለይቤሳመክተናል። ዋው በጣም ነው የሚያምረው። ፌመስ ፐርሰን ናቺ ደግሞ ሎጎዋ ነች። ለቢሮ ምናምን ማድረግ ትችላላችሁ። ይሄ በጣም ውድ በሆኑ ማሽኖች ነው የተሰራ አይደለ። እንደዚህ አይነት ፕሮግሬስ ላይ ለምድረስ ግን በእንደዚህ አይነት ስራዎች የተጀመረ ስራ ነው እንደዚህ ትልቅ ድርጅት የሆነው። እና ሌላ ከሀያ ሰላሳ ነገር እንደዚህ ትልቅ ድርጅት የሚከፍት ወጣት እንደምናገኝ አንጠራጠርም። እናመሰግናለን። እኛም በጣም እናመሰግናለን። እንግዲህ ሀያ ሰላሳዎች የዛሬ የወጣን ፕሮግራም ይህን ይመስል ነበረው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ የምንገናኝ ይሆናል። ከኔ ጋር አዳዲስ ነገሮችን መሞከር የምትፈልጉ ወጣቶች በሰባ ስድስት ጠና ስድስት ኤች ኤስን እያስቀደማችሁ ላኩልን። ቻ ቻ ቻ